ጉምሩክ ኮሚሽን ተቋማዊና ሀገራዊ ሪፎርምን የተሳካ ለማድረግ የሰው ኃይሉን እያጠናከረ ነው አሉ የኮሚሽኑ ኮሚሽነር ደበሌ ቃበታ። ኮሚሽኑ ከሁሉም የሀገሪቱ ክፍል በመመልመል ለአንድ ወር ያሰለጠናቸውን ከ3000 በላይ ወጣቶች አስመርቋል። በምረቃ ስነ ስርዓቱ ላይ የገቢዎች ሚኒስተር አይናለም ንጉሴን ጨምሮ የዘርፉ ከፍተኛ የስራ ኃላፊዎች ተገኝተዋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ በወቅቱ ባስተላለፉት መልእክት ተቋማዊና ሀገራዊ ሪፎርምን የተሳካ ለማድረግ እየተሰራ ይገኛል ብለዋል። በተለይም የሰው ኃይሉን ለማ ለማጠናከር የሚያስችል ስራ እየተሰራ እንደሆነ ገልጸው ከሁሉም የሀገሪቱ ክፍሎች ተመልምለው የሰለጠኑ ወጣቶችም የሰው ኃይል ልማቱ አካል እንደሆኑ ጠቁመዋል። በዚህም ብዝሃነትን የጠበቀ የሰው ኃይል ወደ ኮሚሽኑ እንዲቀላቀል የተደረገ መሆኑን አንስተው ሰልጥነው ተቋሙን የሚቀላቀሉ ወጣቶች የላቀ ውጤት ለማምጣት ዝግጁ መሆን እንዳለባቸው አስገንዝበዋል። ወጣቶቹ በአንድ ወር ቆይታቸው የጉምሩክ ስነ ስርዓቶች፣ የስራ ሂደቶች እንዲሁም ህግና ደንቦችን በተመለከተ በአዲስ አበባ ዩኒቨርሲቲ ስልጠና አግኝተዋል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን አመራሮችና ሰራተኞች በወቅታዊ ሀገራዊ ጉዳዮች ላይ ከጂኦ ስትራቴጂካዊ ኩስመና ወደ ታደሰ ቁመና በሚል መሪ ሀሳብ ውይይት አካሄዱ። የገቢዎች ሚኒስትር አይናለም ልም ንጉሴ በመድረኩ ተገኝተው መልእክት ያስተላለፉ ሲሆን የታላቁ ሕዳሴ ግድብ ግንባታ በመጠናቀቁ 2018 ዓ ም የኢትዮጵያ የድል ብስራትና የማንሰራራት ዘመን ጅማረው፣ ከጂኦ ስትራቴጂያዊ ኩስመና ወደ ታደሰ ቁመና፣ እንዲሁም ወደ ተምሳሌት ሀገርነት በተሻገረ ትልም አስተማማኝ ነገን መስራት የጀመርንበት አመት በመሆኑ በድጋሚ እንኳን ደስ ያላችሁ ብለዋል። የገቢዎች ሚኒስትርና ጉምሩክ ኮሚሽን እንደ ተቋም ከተሰጠ ቁልፍ ሀገራዊ ተልዕኮ አንጻር አፈጻጸማችን እያደገ በመምጣቱ በ2017 በጀት ዓመት እጅግ ስኬታማ መሆን ችለናል ያሉት ሚኒስትሯ በ2018 በጀት ዓመት ባሳለፍነው ሁለት ወራት የተሻለ አፈጻጸም ማስመዝገብ ስለመቻሉ ሚኒስትሯ ተናግረዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በመድረኩ ተገኝተው ንግግር ያደረጉ ሲሆን ኢኮኖሚያዊ እድገትና ጂኦ ስትራቴጂያዊ ቁመና ለአንድ ሀገር ማንሰራራት፣ ማደግና መሻገር ትልቅ ቦታ እንዳላቸው ገልጿል። ሚኒስትር ጫልቱ ኢትዮጵያ የኩሰመነችበት ዋነኛ ምክንያት ሲያስረዱ የመጀመሪያው ከአባይ ወንዝ ውሃ ጋር በተያያዘ የነበረው ኢ ፍትሐዊ አጠቃቀም ነው ያሉ ሲሆን፣ ሌላኛው ደግሞ ፍትሐዊ ባልሆነ መንገድ የተነጠቅነው የቀይ ባህር በር ጉዳይ ነው ብለዋል። አክሎም ይህ የውይይት መድረክም በቀጣይ ሀገራዊ የጂኦስትራቴጂያዊ ቁመናን በሚመጥን ቦታ የሚያስቀምጥ ስለመሆኑ ተናግረዋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ከጂኦስትራቴጂያዊ ኩስመና ወደ ታደሰ ቁመና በሚል ርዕስ የተዘጋጀውን የመወያያ ሰነድ ለመድረኩ ተሳታፊዎች በዝርዝር አቅርበዋል። እሺ፣ ስሜ ቁም ነገር ወንዴ ይባላል። አሁን እዚህ ያለ ነው። በኢትዮጵያ ጉምሩክ ኮሚሽን አዋሽ ጉምሩክ ቅርንጫፍ ጽህፈት ቤት የውርስ መጋዘን አስተዳደር ግቢ ውስጥ ነው የምንገኘው። ይህ የምታዩት ጠቅላላ በግቢያችን ውስጥ ያሉ በተለያየ ቦታ ላይ በአዋሽ ኬላና እንደዚሁም ደግሞ ባልበረከት ኬላና እንደዚሁም በቅርቡ በተከፈተው በመታዋር አካባቢ ጋር የሚገኙ ህገ ወጥ የሆኑ እቃዎች በወርስነት ተከማችተው የሚገኙበት ስፍራ ነው። እነዚህ የምታያቸው መኪኖች በአብዛኛዎቹ የህግ ጉዳያቸውን ያልጨረሱና ና እንደዚሁም ደግሞ የህግ ጉዳያቸውን ሲጨርሱ ወደ ጨረታ ሂደት ውስጥ የሚገቡ ናቸው። አጠቃላይ ስለ ውርስ እቃ መጋዘን የስራ ሂደት አጠር ባለ ሁኔታ ለመግለጽ ያክል እቃዎች ከኬላ ከተለያዩ ኬላዎች ቅድም ከጠቀስኳቸው ኬላዎች አካባቢ ጋር ይመጣሉ፣ ውርስ ተደርገው ከዛ ወደ ዋናው በዚሁ ባለንበት አሁን በምንገኝበት መጋዘን ግቢ ውስጥ ይከማቻሉ። ያ ከሆነ በኋላ በሙዴል 265 ነው ዳይሬክትሊ ገቢ የሚሆኑት። አንዳንዶቹም ደግሞ የህግ ክርክር ያለባቸው በሙዴል 27 ላይ እቃዎቹ ገቢ ይሆናሉ። እቃዎቹ ገቢ ካደረግን በኋላ በሙዴ 265 ላይ ገቢ የሆኑትን እቃዎች ኖርማሊ ፕሮሰሳቸው ስላለቀ ወደ ሽያጭ ውስጥ የምናስገባቸው፣ ሽያጭ ማለት ደግሞ በተለያየ መንገድ ነው የምናስወግደው። በእቃ አወጋገድ ቡድን በሽያጭ እናስወግዳለን። እንደዚሁም ደግሞ የመጠቀሚያ ጊዜ ያለፈባቸውን እቃዎች ደግሞ በማቃጠልና በማውደም እንደዚሁም ደግሞ ከዋና መስሪያ ቤታችን ከኮሚሽናችን በሚጻፍልን ድብዳቤ መሰረት ደግሞ አንዳንድ እቃዎችን በስጦታ መልክ የምናስተላልፍበት ወይ ደግሞ ለሰብአዊ እርዳታ የምናስተላልፍበት ሁኔታዎች አሉ። በእንደዛነ መልኩ እናስታ እንትናደርጋለን እቃዎችን የምናስወግድበት ሁኔታዎች አሉ። እንደዚሁም ቅድም እንደተናገርኩት ኤክስፓየር ዴት ያደለፈባቸው እቃዎችም እና ደግሞ አንዳንድ ልባ ልባሽ የሆኑ ጨርቆችም ደግሞ በተመለከተ ኖርማሊ በሌላ አይነት መንገድ የምናስወግድባቸው ሁኔታዎች አሉ። አዞሆል አጠቃላይ ስናይ በብዛት በጣም በብዛት የሚባሉ እቃዎች ናቸው እኛ እዚህ አዋሽ ጉምሩክ ውስጥ እየገቡ የሚገኙት። በሽያጭ በምናስወግድበት ጊዜ አንደኛ እቃዎች ኖርማሊ ከውርስ እቃ መጋዘን አስተዳደር ወደ እቃ አወጋገድ ጋር ይመጣልናል። እቃ አወጋገድ ደግሞ ያንን እቃዎችን ሊስታው አድርጎ ካታጎራይዝ ያደርጋል። ስፔር ከሆነ በስፔር መልክ፣ አልባሳት ከሆነ በአልባሳት፣ ምግብ ነክ ከሆነ በምግብ ነክ እያለ ካታጎራይዝ እናደርግና ሰነዶችን አደራጅተን ለዋጋ ትመና እንልካል። ዋጋ ትመና በዛ መልኩ እቃዎችን ዋጋ የእቃዎችን ዋጋ ተምኖ ይልክልናል። እቃዎች ዋጋ ከተተመኑ በኋላ ሰነዱን አዘጋጅተን ወደ ጨረታ ሽያጭ ነው የምናስገባው። የጨረሻ ሽያጭም ደግሞ ያው እንደሚታወቀው በመመሪያ እንደሚለው መጀመሪያ ላይ ሰነዱን መቶ ብር ይሸጣል። መቶ ብር ሰነዱ ከተሸጠ በኋላ ተጫራች ጨረታ ላይ ለመሳተፍ ብቁ ነው ማለት ነው። ንግድ ፍቃዶችና የተለያዩ አስፈላጊ የሆኑ ዶክመንቶችን አሟልቶ ጨረታ ላይ ይቀርባል። ጨረታ ላይ ከቀረበ በኋላ ካሸነፈ ያሸነፈበትን እቃ ዘርዝረን አዋርዱን እንጽፍለታለን። የዚህ ጨረታ አሸናፊ በመሆንህ ክፍያውን ከፍለህ እቃውን እንድታነሳ የሚል ደብዳቤ ይጻፍለታል። በዛ መሰረት መቶ ክፍያውን ከከፈለ በኋላ በገቢ ሂሳብ አማካኝነት ገንዘቡ ክፍያው ይሰበሰባል። ከዛ በኋላ ለውርስ ዕቃ መጋዘን አስተዳደር ይተላለፋል። ውርስ ዕቃ መጋዘን ደግሞ ክፍያው ስለመከፈሉ አረጋግጦ እቃዎችን በዛ መልኩ በተሰጠው ዝርዝር ዕቃ መሰረት ወጪ አድርጎ የምናስወግድበት እና ገቢ የምንሰበስብበት ሁኔታዎች አሉ ማለት ነው። እሺ ያው ቅድም እንደነገርኳችሁ እዚህ ሚያ አብዛኛው እዚህ የምናከናውነው እንደ አዋሽ ቅርንጫፍ የውርስ እቃ መጋዘን ነው። የተለያየ አይነት የመጋዘን አይነቶች ቢኖሩም ቦንደድ ዌርሀውስ እና የተለያዩ የተለያዩ ቢኖርም እኛ ግን የውርስ እቃዎችን ነው እንትን የምናረገው የሚመለከተን። ስለዚህ ውርስ እቃዎችን ደግሞ ቅድም እንደተናገርኩት በሞዴል 265 ገቢ ይሆናሉ። ውርስ የተደረጉ ቴምፖራሪ ደው በጊዜ አይነት የሚቀመጡ ደግሞ እቃዎች በሞዴል 27 ላይ እናስቀምጣቸዋለን። እንደነገርኳችሁ ደግሞ በሞዴ 26 ወጪ የምናደርገው የተሸጡ እቃዎችንና ሊወገዱ የሚችሉ እቃዎች ደግሞ ካሉ በሞዴ 26 ወጪ እናደርጋለን። እሺ አሁን ይሄ የምታዩት እቃ ለሽያጭ አገልግሎት የዋሉናቸው ዕቃዎች ናቸው። ኖርማሊ ለሽያጭ የሚያውሉ እቃዎችእና ሀገርን ሊጎዱ የሚችሉ እቃዎችን ደግሞ በቃጠሎ የምናስወግድበት ሁኔታዎች አሉ። ይሄ ግን አሁን ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ኮስሞቲክሶች አሉ። ሽቶች ናቸው እነዚህ ቆጠራ ላይም በሚገቡበት ሰዓት ላይ ኖርማሊ በመጋዘን ኦፊሰሩ አማካኝነት ተቆጥሮ የሚገቡበት ሁኔታዎች አሉ። ይህ ግን እንደ አጋጣሚ በጨረታ ተሽጦ እየወጣ ያለ እቃዎች ናቸውና ክፍያ ተፈጽሞባቸው እየወጡ ያሉ እቃዎች ናቸው። ያው ኦፊሰሩም ደግሞ ቆጠራዎችን ወደ መጋዘን ሲገቡና ከመጋዘን ሲወጡም በተመሳሳይ የራሳቸው ሞዴል 265 እና ሞዴል 266 የሚባላለ እቃዎች ሲገቡ በሞዴል 265 ላይ ገቢ ያደርጋል ያ ገቢ ያደረጋቸውን እቃዎች በተመሳሳይ መልኩ ደግሞ በሞዴ ሁለት ስድስት ላይ ወጪ ያደርጋቸዋል ማለት ነው። ይህ እንደ አጋጣሚ ኖርማል እቃዎች ናቸው። ምንም አገርን የሚጎዱ ነገሮች አይደሉም። ኖርማል እቃዎች ስለሆኑ በዚህ አይነት መልኩ ቆጠራው ተካሂዶ እንትን ያደርጋል ማለት ነው። ነገር ግን አገርን የሚጎዱ ነገሮች ከሆኑ ግን በቃጠሎና በተለያዩ አይነት መልኩ የምናወድምበት ሁኔታዎች አሉ። ቀጣይ ደግሞ እስኪ ያለውን ሌሎች መጋዘኖች ማየት እንችላለን። እሺ፣ ይሄ እንግዲህ የምናየው ቅድም እንደነገርኳችሁ ምግብ ነክ እቃዎች ብቻ የሚጠራቀሙበት ደግሞ የሚከማቹበት መጋዘናችን ነው። ምክንያቱም ከሌሎች እቃዎች ጋር መርዛማና ሌሎች ለሰው ልጅ ጤና ሊሰጡ ከማይችሉ ነገሮች ጋር እቃዎች መቀላቀል ስለሌለባቸው ራሳቸውን ችለው ብቻ ምግብ ነክ እቃዎች ለብቻቸው የሚከማቹበት ስፍራ ነው። ለምሳሌ የተለያዩ ምግብ ነክ ነገሮች አሉ እና መጠጥ ነክ ነገሮች ናቸው። አሁ ለምሳሌ እዚህ ጋር ሰርዲኖች አሉ፣ ማስቲካ ለ የሚጠጡ ነገሮች አሉ፣ ጁሶች አሉ እነዚህ ነገሮች ለአሁን አጋጣሚ ሆኖ በሽያጭ ላይ ስለሆነ ያለ ነው፣ ወይ ደግሞ እቃዎቹ እየወጡ ስለሆነ ነው። ትንሽ እንደምታዩት እቃዎቹ ትንሽ ተርመስመስ ያሉብን እንጂ ኖርማሊ ኦርደራቸውን ጠብቆ ነው የሚቀመጡት። መጠጥ ነክ ነገር በመጠጥ ነክ ነገር ይቀመጣል፣ ምግብ ነክ ነገሮች በምግብ ነክ ነገር ይቀመጣል። ግን አሁን በጨረታ ተሽጦ እየወጡ ስለሆኑ በዛ ሂደት ላይ ነው ያለ ነው፣ እና ከሌሎች እቃዎች ጋር የማይቀላቀልበት ዋናው ምክንያት ቅድም እንደነገርኳቸው ነው። እስፔሮች ለብቻቸው አሉ አልባሳትና ጫማ እንዲሁም ደግሞ ሌሎች እቃዎች ለብቻቸው የሚከማቹበት ስፍራ አለ። ይህንኛው ግን አንድና አንድ የሚቀመጥበት ምግብና መጠጥ ነክ ነገር ብቻ የሚከማችበት የመጋዘን ስፍራ መሆኑን ላሳውቃችሁ እወዳለሁ። ቀጣይ ደግሞ ያለውን መጋዘን ማየት እንችላለን። እሺ አሁን ደግሞ ቅድም ካሳዩዋቸው ውጪ ሌላ አንድ ትልቅ መጋዘን አለን። በቅርቡ ጊዜ የተሰራ መጋዘን ነው። ይሄ ደግሞ ብዙ እቃዎችን ይዝልናል ተብሎ የሚታሰብ መጋዘን ነው። እዚ ጋር ምግብ ነክ ነገሮች ሳይሆን ያሉት የተለያዩ እቃዎች ናቸው። በጣም ከስፋቱም አንጻር ብዙ እቃዎችን መያዝ ስለሚችል ስፔፓርትም አልባሳትም እና ተለያዩ እቃዎችን በተለያየ አይነት መልኩ ከታጎራይ ተደርጎ የተቀመጠበት ሁኔታዎች አሉ። በጣም ትልቅ ሰፊ መጋዘን ነው። መግባት እና ማየት እንችላለን። ትልቅ መጋዘን እንደመሆኑ መጠን እዚህ ጋር ልናስቀምጣቸው የምንችላቸው ተለቅ ተለቅ ያሉ እቃዎች ናቸው እና በይዘታቸውም በአቅማቸውም በጣም ሰፋፊ ትልልቅ የሆኑ እቃዎች ናቸው። ልናስቀምጣቸው፣ ቦንዳዎች አሉ፣ ሲጋራዎች አሉ፣ ስፔር ፓርቶች አሉ፣ አልባሳት አለ፣ ጫማዎች አሉ። እነዚህ እነዚህ ነገሮች በጠቅላላ ይህ ትልቅ መጋዘን ውስጥ የሚቀመጡበት ሁኔታዎች ናቸው ያሉት። እንደ አጠቃላይ፣ እንደ ስራ ሂደታችን እንደ ውርስ እቃ መጋዘን ስራ ሂደታችን የሚመጡ እቃዎች ቅድም እንደተናገርኩት አልበረከቴ ኬላና ከአዋሽ ኬላ እንዲሁም ከመተሃራ የሚመጡ እቃዎችን በጠቅላላ እዚህ ግቢ ውስጥ ባያቸዋቸው መልኩ በኮንቴይነሮችና እንደዚሁም በቤቶች በውርስ ከመጋዘኖች ውስጥ እንዲሁም እዚህ በዚህ አሁን ባለንበት ትልቁ መጋዘን ውስጥ ነው እቃዎች እየተከማቹና እያስቀመጥናቸው የምንገኘው። በተለያየን መንገድም ደግሞ እነዚህ የሚገቡ እቃዎችን በሞዴ 265 እንደዚሁም ደግሞ በሞዴ 27 የሚገቡ እቃዎች ያው አደራ እቃዎች ናቸው፣ በጊዜያዊነት በቴምፖራሪ የሚገቡ እቃዎች ናቸው። እነሱም በዛ መልኩ እናስቀምጣቸዋለን። በሙሌ ሁለት ሰዓት አምስት ደግሞ ማል ችግር የለባቸውና ውርስ የተተረጉ በዚህ በዛን መልኩ እናስቀምጣቸዋለን። ወጪ በመናረግበት ጊዜም በሙሌ ሁለት ሰዓት ስድስት ነው ወጪ የምናደርጋቸው እቃዎችን ብዙ አይነት እቃዎች ናቸው ያሉት። እንደ አዋሽ ብራንች በጣም እጅግ በጣም ብዙ በየቀኑ ማለት ይቻላል እጅግ በጣም ብዙ እቃዎች ናቸው እየተያዙ የሚገኙት። ስለዚህ እነዚያ ሁሉ እቃዎችን የሚያስተዳድረው በዋነኝነት ብራንቹ ቢሆንም እንደ ስራ ሂደት ደግሞ የውርስ ከመጋዘን ስራ ሂደት የሚባላለ እኔ ደግሞ የዛ ክፍል ውስጥ አንዱ ፓርት ነኝ። በእቃ ወጋገጥ ቡድን ውስጥ ነው የምሰራው። በአሁኑ ሰዓት ደግሞ በወርስ እቃ መጋዘን ስራ ሂደት ውክልና ሰጥቶኝ ነው ይህን ገለጻ ያደረኩላቸው ያለሁት እና እንዳጠቃላይ ብዙ ነገሮችን እንትን ነው የምናስወግዳቸው፣ በሽያጭ ነው የምናስወግዳቸው በአብዛኛው በሚባሉ እቃዎችን በሽያጭ የምናስወግድባቸው ሁኔታዎች አሉ። በሽያጭ ስፔር ፓርቶች ይወገዳሉ። በሽያጭ አልባሳት አሉ፣ ምግብ ነክ ነገር እቃዎች አሉ፣ ኮስሞቲክሶች አሉ፣ ጫማዎች አሉ። እና እነዚህ እነዚህ ነገሮች በጠቅላላ በሽያጭ ነው የምናስወግዳቸው እና ከዛ ነው አንድ እና አንድ ገቢያችን። ሌላ ምንም አይነት ገቢ የለንም። እንደ ብራንች ከኮንትሮባንድ ከሚያዙ እቃዎች ነው ገቢያችን ልናገኝ የምንችለው ና እዛ ላይ ነው እንግዲህ ያለን ሩጫ፣ እዛ ላይ ነው ያለን ትኩረት ሰጥተን የምንሰራበትን በዋነኝነት በኮንትሮባንድ የሚያዙ እቃዎችን ወደ ሽያጭ ለውጠን ከዛ በኋላ ወደ ገቢ ሰብስበን ከዛ ገቢያችንን እንደ ብራንች የምናሳድግበት፣ በዚ አይነት መልኩ ነው። እንደ ሌሎቹ ብራንቾች ክሪላንሶ ስላልሆነ ለጊዜው በዚ አይነት መልኩ ነው ገቢዎችን እየሰበሰብን ያለ ነው እና በሽያጭ ከምናስወግዳቸው እቃዎች በተጨማሪ ለአገር ጎጂ የሚሆኑ እቃዎችን ወይ ደግሞ ኤክስፓየርድ የታለፈባቸውን እቃዎችን እነሱን ደግሞ መጀመሪያ ላይ ምገልጫዋለሁኝ በማቃጠልና በመቅበር የምናስወግድበት ሁኔታዎች አሉ። እንዲሁም ደግሞ ከኮሚሽናችን በሚጻፍልን ደብዳቤ መሰረት አንዳንድ ጊዜ እቃዎች በማስተላለፍ ለሰብአዊ እርዳታ የምንሰጥበት ሁኔታዎች አሉ። እነዚህ ለምሳሌ የምታያቸው እነዚህ ቦንዳዎች በአብዛኛው የሚሰጡት ከኮሚሽናችን በሚጻፍልን ደብዳቤ መሰረት ሰብአዊ እርዳታን አስመልክቶ የሚተላለፍላቸው አካሎች አሉ። ለነዛ የምናስተላልፍባቸው ሁኔታዎች አሉ። ከዛ አንጻር ነው ያሉትን አጠቃላይ ሮል ሁኔታዎችን ለመግለጽ እንፈልገው። እነዚህ የሚገቡ ጠቅላላ እቃዎች ሁሉም በአንድና አንድ መንገድ ብቻ አይደለም የሚወገዱት በሽያጭ ብቻ ሳይሆን በተለያየ አሁን ቅድም በገለጽኳቸው አይነት መንገድ ነው ልናስወግዳቸው የምንችለውም እያስወገድናቸውም ያለ ነው። በዛ አግባብ ነው ማለት ነው። ውርስ ዕቃ መጋዘን እንደ አጠቃላይ ባይኖር ኖሮ ብለህ ብታስበው የኮንትሮባንድ ፍሰቱን በዛው ልክ ይጨምራል፣ ገቢያችንም ይቀንሳል የምናስገባው ገቢም ምክንያቱም እንደሌሎች መጋዘኖች እንደሌሎቹ ብራንቾች የኛ ክሪላንስ ኦፊስ ስላልሆነ የግድ ውርስ እቃ መጋዘን መኖሩ መስት እና መስት ነው። በቃ ምንም እንትን የሚያስደረገው ነገር የለም። መጋዘን ከሌለ የሚመጡ እቃዎችን በምን አይነት መልኩ አስቀምጠናቸው፣ በምን አይነት መልኩ እናስወግዳቸው እንችላለን የሚለው ጥያቄ ውስጥ ስለሚገባ እንዳውም በጣም ትልልቅ መጋዘኖች ናቸው። እንደ አዋሽ ብራንች በጣም ብዙ እቃዎች ፍሰቱ ቀላል አይደለም። በኮንትሮባንድ የሚያዙ እቃዎች የሚገቡበት ሁኔታ እጅግ በጣም ብዙ ነው። በየቀኑ ነው እቃዎች እየገቡ ያሉት። ና ለዛ ደግሞ ያው እንዳያችሁት ይሄ አዲስ መጋዘን ነው። እንደዚህ አይነት ሌላ መጋዘንም ኬላ ላይ አለን። ስለዚህ በዚህ አይነት መንገድ ነው እያጠራቀምና እቃዎችን እያስወገድናቸው ያለ ነው እንጂ ያ ባይኖር ብለን ብናስበው መኖሮ ገቢውም አይኖርም፣ እቃ ምናስቀምጥበትም ቦታ ሊኖር ስለማይችል ውስብስብ ነገር ውስጥ እንደሚገባውና ይሄ መኖሩ በጣም ጥሩና አስፈላጊና አስፈላጊ የሆነ ነገር ስለሆነ በዚህ አይነት መንገድ ከዚህ ከውርስ ዕቃ መጋዘናችን ውጭ እያደረገን እቃዎችን እንሸጣለን፣ እናስወግዳለን። በተለያየን መንገድ ቅድም በገለጽኳችሁ መንገድ እናከናውናለን፣ ስራችንም ማለት ነው። አመሰግናለሁ። ነገር የዚህ ዲጂታል ቴክኖሎጂ እየተስፋፋ ሲሄድ ማነው ታክስ ከፋዩ የታገኘ ዋለው ስንት ገቢ ያገኘ የሚለው በጣም ፈታኝ ነው የሚሆነው። ስለዚህ የሌሎችንም ሀገሮች ልምድ ከግምት ውስጥ በማስገባት በሁለት ከፍለ ነው። አንዱ ከዲጂታል ይዘት ፈጠራ የሚገኝ ገቢ የሚባለው፣ ከዲጂታል ይዘት ፈጠራ የሚገኝ ገቢ የሚባለው ፈጣሪዎቹ ክሪኤተሮቹ አንድን የዲጂታል ይዘት ያለው ነገር ፈጥረው አንድም ፕላትፎርም በመጠቀም ያንን የፈጠሩትን ነገር በዚያ በማሰራጨት ለራሳቸው ገንዘብ የሚያገኙበት ያም ደግሞ የፕላትፎርሙ ከማስታወቂያ እና ከሌሎችም ገቢዎች ገቢ የሚያገኝበት ስርዓት ነው ይሄ። ስለዚህ አዋጁ ላይ ከዲጂታል ይዘት ፈጠራ የሚገኝ ገቢ የሚባለው ምን አይነት ገቢ ነው የሚባለውን ለመዘርዘር ተሞክሯል። ቅድም እንዳልኩት አንድ ሰው እውቀቱን ተጠቅሞ አንድ ነገር ፈጥሮ በፖድካስት መልክ ሊሆን ይችላል፣ ላይቭ ሊሆን ይችላል፣ ቪዲዮችን በማጋራት ሊሆን ይችላል፣ በፕላትፎርሞች ገቢ የሚያገኝበት መድረክ ማለት ነው። ስለዚህ ይሄን ዲፋይን ካደረግን በኋላ ለምሳሌ ብዙዎቹ እንግዲህ አሁን በዓለምም ደረጃ በሀገራችንም በስፋት የዚህ አይነት ስራ የሚሰራባቸው ዩቲዩብ አለ፣ ቲክቶክ አለ ሌሎችም አሉ፣ ኢንስታግራም፣ ሌሎችም አሉ። ስለዚህ ሰዎች እውቀታቸውን ተጠቅመው በዚህ ሚዲያ አማካኝነት ሁለት ሶስት አይነት ገቢ ሊያገኙ ይችላሉ። አንዱ ራሱ መድረኩ የሚሰጣቸው በፎሎወር ብዛት በምናምን የሚሰጣቸው ገቢ ሊሆን ይችላል። ሁለተኛው ደግሞ በሽልማት መልክ በስጦታ መልክ የሚያገኙት ገቢ ሊሆን ይችላል። ስለዚህ ከነኚህ ገቢዎች ላይ ግብር ይከፈላል፣ የሚል አንድ ግልጽ ድንጋጌ አዋጁን ላይ ተቀምጧል። ዜን እንዴት ነው የሚከፈለው የሚለውም በተመለከተ በሁለት ከፍሎታል። አንደኛው በድርጅት ደረጃ የተቋቋሙ ማለትም ፒ ኤል ሲ ሆነው ወይም በተደራጀ መንገድ ይህንን ስራ የሚሰሩ ከሆነ እንደማናቸውን ቢዝነስ ስለሚታይ፣ ስለዚህ የሂሳብ መዝገብ መያዝ አለባቸው። የሚያወጡት ወጪ ካለ ይህንን ለመፍጠር ያወጡት ወጪ ወይም ቤት ተከራይተ ወይም ሌሎችም ወጪዎች የሚያወጧቸው ካሉ እነኝህን ወጪያቸውን በተቀናሽነት አዚይዘው በሚያገኙት ትርፍ ላይ ብቻ ግብር የሚከፍሉበት ስርዓት እንዲኖርና ያም ደግሞ እንደማናቸውም ቢዝነስ 30 ፐርሰንት የሚከፈልበት እንዲሆን፣ ነገር ግን ግለሰቦች በግላቸው አንዳንድ ፈጠራዎችን እንደዚሁ እያጋሩ ጥቅም የሚያገኙ በሚሆንበት ጊዜ እነኝህን የሂሳብ መዝገብ የያዙ ማለት አስቸጋሪ ስለሚሆን አንዳንዶቹም ይሄን ገቢ የሚያገኙት አልፎ አልፎ ሊሆን ስለሚችል እነኝህ በጠቅላላ ባገኙት ገቢ ላይ 15 ፐርሰንት ብቻ ግብር እንዲከፍሉ ማድረግ የሚቻልበት ስርዓትን የተቀመጠው ይሄን ካልደ በኋላ አንዱ ትልቁ ቻሌንጅ የሚሆነው እንዴት እናገኛቸዋለን፣ አድራሻቸው እንዴት እናውቃለን? ብዙዎቹ ደግሞ በዚህ አይነት መንገድ የሚያገኙትን ገቢ ኢትዮጵያ ያመጡ ውጭ ሀገር ነው ኩባንያዎቹ እንዲከፍሉላቸው የሚያደርጉት። ስለዚህ ይሄንን በማግኘት ረገድ፣ በመድረስ ረገድ፣ እነዚህ ሰዎች ላይ በመድረስ ረገድ ምን አሰራር ብንከተል ይሻላል የሚለውን በተመለከተ የሌሎችንም ሀገሮች ልምድ አይተን ውጤታማ የሆነው ምንድን ነው እነዚህ ፕላትፎርሞቹ እና ጉግል ብዙ ላይኖረው ይችላል። በዋነኛነት የምናውቀው ዩቲዩብ ነው። ዩቲዩብ አለ፣ ቲክቶክ አለ። እነኚህ ኩባንያዎች ፈቃደኛ ናቸው። ማን በእነሱ ፕላትፎርም ተጠቅሞ ገቢ እንዳገኘ የት እንደሚኖር አድራሻውን፣ ይህንን መረጃ ለመስጠት ፈቃደኛ ናቸው። ስለዚህ እነኚህ ላይ በህግ ግዴታ ጥለናል። እነኚህ ኩባንያዎች ትልልቅ ኩባንያዎች ስለሆኑ የትም ሀገር በታክስ ማጭበርበር እንዲወነጀሉ አይፈልጉም፣ ወይም በታክስ ባለመተባበር ስማቸው እንዲጠፋ አይፈልጉም። ስለዚህ መረጃውን ይሰጣሉ። ስለዚህ አሁን ህጉ ላይ የተቀመጠው ምንድነው? እነኚህ ፕላትፎርሞች በእነሱ ፕላትፎርም ተጠቅመው ገቢ የሚያገኙ ሰዎችን ስም ዝርዝራቸውን፣ አድራሻቸውን፣ ያገኙትን ገቢ መጠን ይግለጹልን የሚል ነው። አንዱ ይሄ ነው። ይሄ በመረጃ ላይ ተመስርቶ ግብር የምንወስንበት ነው የሚሆን